አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲናይ ተከበራችሁ ወደ ቤተሰቦች እንዴት ናችሁ እኛ ሰላም ነን አልহামዱሊላ ዛሬ እንግዲህ ሀዲ አዲስ ጭምር ነው ጀላችሁ የመጣሁት ምሽቱን እንግዲህ ከፍጡር በኋላ ከኢሻ ከተራውህ በኋላ ተሰባስበን እንደዚህ ነው እኛ ቡና አፍልተን እንግዲህ ሰላም ይበላችሁ መሐመድንም ካያችሁት በጣም ብዙ ጊዜ ሆኗችኋል እዚህ ማድስ እንግዲያ አለን ሰላም በሏችሁ። አሰላሙ አሌይኩም ወራህመቱላሂ በረካቱ፣ እንዴት ናችሁ የመድና ቤተሰቦች? እኛ ደህና ናን አልሀምዱሊላህ። አሰላም አሌይኩም ራህመቱላሂ በረካቱ፣ እንዴት ናችሁ ሙስሊም ወንድሞቻችን? እንዴት ናችሁ? ሁሉ ሰላም አልሀምዱሊላህ። እንኳን አደረሳችሁ ለተከበረው ወር እያልኩ ሰላም አሌይኩም። አሰላሙ አሌይኩም ወራህመቱላሂ በረካቱ፣ እንዴት ናችሁ የእኛ ቤተሰቦች? ደህና ናችሁ ለናነን አልহামዱሊላ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የተከበራችሁ የመዲ ቤተሰቦች እንዴት ናችሁ እኛ ለናነን አልহামዱሊላ አርሂቡ ዛሬ ከኛ ጋር ቡና እንጠጣያለን ነው ሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ የመዲ ቤተሰቦች እህቶች እንዴት ናችሁ ሰላም ናችሁ ወይ ከኛ ጋር አልহামዱሊላ ሁሉ ሰላም ነው እንዴት ናቸው ከኛ ጋር አልሐምዱሊላህ <laughs> ሁሉ ሰላም ነው። ዛሬ አርሂቡ ማለት ነው። ወንድሞቻችን እህቶቻችን ዛሬ ብቅ ብለናል ማለት ነው እና ነ ቶሎ ከኛ ጋር ዛሬ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የመድና ቤተሰቦች ቤት ሰዎች እንዴት ናችሁ? እኔ ደህና ናችሁ? እኔ ደህና ነው። አልሐምዱሊላህ <laughs> ቡና ልንጠጣ ነው እኛ ተሰባስበን መሀመድም ብኑ ሱቅ ስለሚያመሽ ማፍጠሪያ እትንም ተፈጥሮ አብዛኛው አንድ ቀን እሱቅ አንድ ቀን ቤት ነው የሚያፈጥረው። ስለዚህ ማታ ማታ እንደዚህ ሰብሰብ ብለን ቡናችንን አፍልተን እንጠጣለን ማለት ነው። አዲስ እንግዲያ ፋጡሚ ያለች አዲስ ቤተሰባችን ናት። ካሁን በኋላ እኛ ገሰር ያልሻ ከእኛ ጋር ብዙ ጊዜ ትገኛለች ብዬ ተስፋ አረጋለሁ። ሉባቢም እንግዲህ ቡና እየጠጣን ያው ጨዋታ ትንሽ ጨወት ወት እንበል። በዛ ላይ ደግሞ ወይ ዛሬ ዘሀራን ገጠር ልንልክ ነው ልንልክሽ ነው። ጥረሽ ልትጂ ጥያችሁ ልሄድ ነው እንጂ ምን ትልኩኛላችሁ? ኧረ እና ዘሀራን እንግዲህ እናቴ ጋር ሄዳለው ብላለች። እናት ናስፈጠራል። መጣ ነው በቃ ልንልካት ነው። ተስማምተን ነው ቤተሰቡ ደም ድመናል። እንዴት ነው? እንዴት እንዴት? አይ ናፍቃለች፣ ትህድ በቃ ፈቅደናል። በጣም ደስ እንደዚህ በጣም ደስ ይላል። እንደዚህ ቤተሰብ ሕይወት ሁሉም ተሰባስቦ መገናኘት ነው። በጣም ደስ ይላል። አዎ፣ ስለዚህ ዘሀራ ደግሞ አረፋ ብትደርስ አንድ አመት ሊሆናት ነው። እናቴ ጋር ከሄደች እናቴ ካየቻት በቃ አመት ሊሆናት ነው፣ አረፋ ብትደርስ። ስለዚህ አሁን ትሄድና እናቴና አጎቴን አስፈጥራ ትንሽ ቀን ዘና ፈታ ብላ ትምጣ። ተመልካቾች ትፈቅዱላታላችሁ? አፈቅዱም? እኛ በእኛ እንግዲህ ፈቅደናል። ይፍቀዱላት ወይስ አይፍቀዱላት? ሉባባም እያለቀሰኝ ነው፣ ፋጡማም እያለቀሰኝ ነው። እንዳትሄድ እያሉ ማለት ነው። አረ እየተመካከራችሁ ነው። እኔ እኔ በሌለሁበት እናንተ ትመካከራላችሁ። ፋጡማስ አንቺ ምትችል እንዲ እና እንግዲህ ሀባይቢ ቢ ዘሀራን ወደ ገጠር ምን ልካት ነው ያው እንግዲህ እየከፋን ሆዳችንን እየቆረጠን ቢሆን መሄዱ አልቀረም።

ሶርት አቀብኝ አምጪልን ነው እንደዛ ይሻላል። ያው ለጨዋታ ያክል ነው እንግዲህ ቤተሰብ አንዳንድ ጊዜ ዘና ፈታ ማለት ያስፈልጋል። እንደዚህ ቤተሰብ ጋር ተሰባስቦ ማለት ነው። አልሃምዱሊላህ እኛ በደስታ ነው የምናሳልፈው። በቃ በትንሹም ቢሆን ተደስታ ነው የምናሳልፈው። መሀመድ በተለይ አይገኝም ብዙ ጊዜ ያው ከመሸ ስለሚመጣ ማለት ነው። ስራ ቦታ አምሽቶ በማኑ ቀንም ቢሆን አምሽቶ ስለሚመጣ ያው ብዙ ጊዜ ቪዲዮ እንደዚህ ተሰባስበን ለመስራት አይመችም፣ እንጂ በቃ ማታ ማታ በጉጉት ነው። ንባባም እንደዛው። እውነት ለመናገር ወደፊት ምን እንደሚበጀኝ አላውቅም። እኔ አሁን ንባባ ከዚህ ቤት ከሄደች የምር ቤቱ በጣም ነው የሚበለን፣ አይደል ጀመደሜታ ወላሂ ግቢው ቤቱ የምር ነው የምላችሁ። እኛ ይሄን ቤት ስንከራይ ጀምሮ አብራን ስለነበረች በቃ፣ ትናንትና ማፍጠሪያ የለችም ነበርና ሰው ቤት ተጠርታ ሄዳ፣ ዋ እኔ ቤቱ ሊበላን አልኳችሁ። በቃ መሀመድም ጥሎ ነው የወጣው እሷ ከሌለች ብሎና፣ እውነት ለመናገር ሰው መለማመድ ከባድ ነው። እንግዲህ እኛ ሉባባን ድረን ከሆነ ከዚህ ቤት የምትወጣው። አለበለዛ ማውጣት የለም። ባሉም እዚህ ነው የሚመጣው። አምጭ ችግር የለውም። አንዱን ክላስ እንለቃለን ቃል ገብተናል እኮ። አለበለዛ እውነት ለመናገር በጣም ነው የሚከብድ እና ትንሽ ይከብዳል። መለያ ሰው መልመድ ደግሞ በጣም ከባድ ነው። አቂቃ ማለት ነው ለገና ሳስበው ወላሂ የማይል ነገር ነው ማለት ነው። በጣም ማለት ነው ይከብዳል። ብቻ በቃ መለየት ለማንኛውም አግብታ ባሏ ከወሰደት እንፈቅደለን አይደል? ወሰናል። ቤተሰቡ አጨብጭቦ ወስኖበታል። አግብታ ከወሰደት እሰይ፣ አለበለዚያ ከዛ ወዲህ ወዲህ ምናምን የለም

ያው እንግዲህ አላ አመቱ እንዴት እንደሚሄድ ወላሂ በጣም ነው የሚገርመው። ባንዴ ምን እንደሄደ በቃ እንግዲህ ደግሞ እሷም ስደት ሂዳለች። ሳዲ ማያተሽ እኛ ጋር እንደዚሁ በሰላም በፍቅር አብረን እንደምንኖር ተስፋ አረጋለሁ። ኢንሻአላህ አላህ ያገናኘን ማለት ነው። በቀጣለ መንዱ አግብቶ መስጊድ ሚስጥን ይበሳል። ከጎኔ ብትሆን በጣም ደስ ይለኝ ነበር ግን አላህ አላለው፣ በዚህ እንደዚህ ተፈጠረ። በቃ አሁን እኮ ነው አንድ በጣም ረጅም ጊዜ አንዱን ወር ከባድ ነው። በተግባር ሲታይ በጣም ልዩነት አለ፣ አይደለ? አዎ ከሚስት በላይ ራስ እየተንከባከቡ የሚይዙ የሚዙህ ስላሉ እኔ ራስ የቀናው ወላይ አንቻል በጣም ምንስ እንታት ያለ በርከት የሚስት ሚስት የራሷ የሆነ ቦታ አለ። ኢንሻአላ ሁሉም አለ ግዜ ጊዜ ይችላልላችሁ። ኢንሻአላ ደሞ ደግሞ ማረሳም ዱዓ ማረግ ነው አንተም ዱዓ ማረግ ነው። ከዛ በተረፈ ግን ድንቅ የሆነ በቃ በጣም ደስ የሚል ነው ስላሉ እኔ ራስም ማሻላህ ብያለሁኝ። ሁላችሁንም አላህ በሰላም አንድ ላይ ያርጋችሁ፣ አሜን። ይህንን እላችሁ የምንፈልገው አሜን። ሐቂቃ ይሄን ነው ፍቅር እኮ ይልልዋል ወላሂ፣ እህትና ወንድም እራሱ እኮ እህትና ወንድም እያየናቸው ነው። ብዙ እህትና ወንድሞች አይደለም እንደዚህ። መሸብ በለው አይጠጣ አይከሳ። እንደዚህ ምንድን ኢንሻአላህ አላህ አርሜና ጤና ሁላችንም የሚስጣችሁ ነው የምለው። እኔ ላምንም አላችሁ አሜን፣ ኢንሻአላህ እና ይዞ አይዞ በርታ በርታ የእኔ ታናሽ ወንድም አይዞ አይዞ፣ ይ አታርቅስ በቃ ይኸው አሁን አንድ አመከ ስምንት ወር ማለት እሱ እስከሚያልቅኛ ደግሞ ከጎን እናይዞ፣ ያው እንግዲህ ሰዐድ አንባንተካም በዚሁ አጋጣሚ ሰዐዲ ስብልኝ ናፍቋልልጁ ወንድሜን አታስፍቂብን

አይዞ ምንድን ነው ወንድ ጫካነ ሲል ነው ሰምተሃል? ያው እንግዲህ ሰአዲ እንወድሻለን፣ ናፍቀሽናል። ሁላችንም ወላሂ ሀቂቀተን ናፍቀሽናል። ኢንሻአላህ በሰላም ደግሞ ለሀገር ሻብቶሽ እኛ ጋር እንደዚህ ሰብሰብ ብለን አብረን እንደምንኖር ተስፋለን። አህ ኢንሻአላህ እኔ የተመኘሁት ሀቂቀተን ስደትን አልነበረም፣ ወልዳችሁ የዛሬ ዓመት የልጅ እናትና አባት ትሆናላችሁ ብዬ ነበር ያሰብኩት አምና ስትጋቡ። ግን አላህ ያለው ነው የሆነው። አላህ ያገናኛችሁ። ተምር ምን ትይዋለሽ? ምን ትይዋለሽ መሐመድን? ያው እኔማ እንግዲህ ያው በርግጥ ያው ሰው አዎ፣ በጣም ከባድ ነው ወላሂ በጣም ከባድ ነው። አዎ በጣም እኔ ምለው ንግዲህ ው መቼም ሰው ለማግኘት ሲል ሁሉን ነገር ያው ስደትም ሁሉም ለማግኘት ነውእና ከፈለጉት በላይ አላህ እርዝቃቸውን ሰጥቷቸው በአንድ ቢኖሩ የተመረጠ ነው አላህ ቀን የማያስቆጥር ማገኘት ሰጥቷቸው የአመት ሁለት አመት የማያስ ብለውን እንደውም አሁን ለኢዲ ራሱ አብረው ቢኖሩ ብትመጣሳ። ያላሰቡትን እርዝቅ ካገኙ ችግር የለውም እኮ። አዎ አዎ። እኔ የምለው እንግዲህ አዳሱ ካንያቸው ወላይ እርዝቃቸውን ሰጥቷቸው ባንድ አላ ያኑራቸው። አሚን። በራን ተሪተው። አሚን ብለናል። እንግዲህ አባይ፣ በዚሁ አጋጣሚ ብዙ ተመልካቾች ሉባባ እንዴት ናት? ሉባባ ምንደረሰች? ቦታ አልተሰጣትም ወይ ቅያሬ ኢንሹራንስ የለውም እንዴ? ብዙ ልጆች እየጠየቃችሁ ነው። እሱ ነገር እስካሁን ምንም ነገር የለም። ቦታ የተሰጣትም ነገር የለም። ትሰጣላችሁ የተባለ ነገር የለም እስካሁን ማለት ነው። እና የሉባባ ነገር አሳስቧችሁ፣ በኮሜንት ብዙ ልጆች እየጠየቃችሁኝ፣ በውስጥ መስመርም እንደዛው ምን ሆና ነው፣ ጠፋች እያላችሁ ነው። ዩቱብ ቻናሏ እንትን የሆነ የተበላሸ ነገር አለው። እሱ ደግሞ የሚስተካከለው ነገር ነገ በአስር ነው፣ በእንግሊዘኛ እንሻላ ከተስተካከለ በሷ ቻናል እንመጣለን። የማይስተካከልም ከሆነ ደግሞ ሌላ አዲስ ቻናል ከፍትላታለሁ። እናንተው ሰብስክራይብ አርጋችሁን ያሳደጋችኋት እንሻላ እንደሚስተካከል ተስፋ አርጋለሁ። አስራ አንድ ሺህ ስምንት መቶ ምናምን ሰብስክራይብ ሆኖላታል ማለት ነው። ስለዚህ እንሻላ ነገ ሰኞ፣ በእንግሊዘኛ በአስር ይስተካከላል። ቀጠሮ የተሰጠው እንደዛ ነው። ኢንሻአላህ ይስተካከልላት ብላችሁ ዱዓ አድርጉላት ማለት ነው። ያው ያለው ተስፋ እሱ ነገር ስለሆነ ሌላ ቦታ ቅያሬ ይሰጣል፣ ምን ይባላል የሚባል ነገር የለም እስካሁን የለም። እና ደግሞ አንዳንድ እህቶች በውስጥ መስመር በቃ እቃ አስገዝታችሁኝም ሆነ ለሉባባ ብዙ ጊዜ ቪዲዮ እኔ አልሰራበትም። አንድ ሺህ ብር ሁለት ሺህ ብር የሳሙና መግዣ ይሆናታል። በቃ እንደዛ እያላችሁ እየላካችሁላት ነው፣ እያበረታታችኋት ነው። አላህ ጀዛችሁን ይክፈላችሁ። እና በዚሁ አጋጣሚ ደግሞ አንዲት ልጅ ሁለት ሺህ ብር ልካልሻለች። ስግ ነው ሀቂቃ ጀዛኪላው ከሄደነት በነገራችን ላይ ብዙ ልጆች ያው ማለቴ ማላቃቸው፣ እንዲያውም በዚህነት ላይ ራሱ ልጆች ብዙ እንትን አድርገውልኛል ሀቂቃ ከማድረጋቸው በላይ ማሰባቸው ለእኔ ትልቅ ነገር ነው። እና ጀዛኩም እንዳው ኸይረን በጣም አመሰግናለሁ። ዲቴ በጣም ከልቤ ማለት ነው። ማድረጉ ብቻ ሳይሆን ለኔ ብርታት ይሆኔ በቃ አይዞሽ የሚለኝ ሰው እስካሁንም ድረስ በቃ ለኔ ብርታት ይሆኔ። በእርግጥ አንዳንዴ የሳስበው በጣም ብዙ ሊከፋኝ ይችላል፣ ግን አልሐምዱሊላ አይከፋኝም። ምክንያቱም ከጎኔ ብዙ ሰው ስላለ ማለት ነው። ማለት በዛ አሁን የማውቃቸው በእርግጥ ቤተሰቦቼ ቤተሰቦቼ ናቸው። እናንተ አሁን በቃ ያው እንዴ አሁን እናንተን ማለቴ በቃ የእናት ልጅ የለኝም ብዬም እንዳልን በቃ ብዙ ነገር አድርጎኛል። እና በዚህም ደግሞ ስደተኞች እህቶች በቃ በዚህ ነገር ሁሉ የሚያዘናችሁት በጣም ነው የማመሰግነው። ኑሩልኝ፣ ክበሩልኝ። ችህቴ ደግሞ በጣም ነው የማመሰግነው። አላህ ይስጥልኝ በጣም አመሰግናለሁ። ጀዛኩሙላሁ ኸይረን እና ደግሞ ብዙ ልጆች ያው ጠፋሽ ብዙ በሀታራሱ በኢሞ ምን ሆነሽ ነው በቃ ምናምን እንደምትሉ ያው አልሐምዱሊላ ደህና ነኝ። ያው እንደነገረች አችማዲ ያው ስለተበላሸ ነው ማለት ነው ኢንሻአላህ ይስተካከላል በአላህ ፈቃድ እና ዶ አድርጉልኝ አላህ Subhanahu Ta'ala መልሽ ስዴትን እንዲያልመኝ ማለት ነው ሐቂቃ ያው እስካሁን ድረስ ደግሞ አልহামዱሊላህ ምክንያቱም የሰው ልጅ ከመስጠት በላይ ብርታት ይሆናል በጣም ማን የሰው ላይ በቃ ዲግ ሆን ሽተባለና በቃ አይዙ ሽተባለ እንዳይደለም አይደለም ወላሂ በቃ እኔ ብዙ ጊዜ ራስ ያላበረታተቻልኩ በቃ ብዙ ህቶች አሉኝ አይቃ ማለት ነው መቸም ከውስጥ የማይወጡ ግን ለነሱ እኔ ምንም ምለው የለኝም። አላህ ሱብሃነ ወተዓላ ለነሱ ይቁምላቸው ማለት ነው። ለእኔ ብዙ ያሰቡ በቃ ከማድረጋቸው በላይ በቃ እኔን እንዳይከፋኝ የሚያበረታቱ ወላ የእናት ላይ ብቻ አይደለም፣ ለሰው ላይ ከጎን ነው ማለት ነው። በቃ መወለድ ቋንቋ ነው ሀቂቃ ማለት ነው። ምክንያቱም ለእኔ ብርታቶች እንዳይሸግል በቃ እንዴት ነው የሰው ላይ እናት ማለት ነው። ልክ እንደ እናት የሚያስቡ ሰዎች ብዙ ናቸው ሀቂቃ ማለት ነው እና ለሁላችሁም በጣም ነው የማመሰግነው። አላህ ስብሓን ወተዓላ ደግሞ ለእናንተ ኸይድ ነገር ይመለጥላችሁ ስደት በቃ ይብላችሁ በሀገራችሁ የምትኖሩ አሉ ያደርግላችሁ ማለት ነው። እና በጣም አመሰግናለሁ። ብዙ እህቶች ሀቂቀተን ማሻአላህ ተባረከ ረህማን ልክ እንደ እህታችሁ አድርጋችሁ አንድ ሰው ከተቸገረ ወይም አንድ ሰው ከተጎዳ በቃ ያላችሁ ሀናን፣ እኔ በቃ በጣም ነው ወላሂ ውስጥ ንትን የሚለኝ አላህ ጀዛችሁን ይክፈላችሁ። መሀመድስ ምን ተላለ? በዚህ አጋጣሚ ብዙ ህቶች እንግዲህ የሚያደርጉላት ነገር እያየ ነው ያው እንግዲህ በጣም ደስ ይላል። ነገር ሙስሊም ክርስቲያን ሳይባባል ተዛዝኖ መኖር ነው። ይሄ በጣም ደስ የሚል ነገር ነው። እውነት ለመናገር አላህ ይጨመርላችሁ። አላህ ቀጥተኛው መንገድ ሁላችንም ይምራን። እኔ በጣም ደስ ብሎኛል፣ በጣም ነው ደስ ያለኝ ማለት ይሄው፣ ማሰቡ ማን አስታወሰ ማን ትዝ አለው። ያባትና እናት ልጅ እኮ ያንድ እናት ያንዳባት ልጅ ሁላ ምንም ማይደዋወል ማይጠይቅ ያገር ማአት አለ። ግን በጣም እናመሰግናለን ስላሰባችሁ። ሁሌም እንደዚህ ቀን ልብ ሲኖር በጣም ደስ ይላል። በጣም ደስ ብሎኛል። ነገራ ሲ አና ጀዛቸውን ይክፈላችሁ። ሀቂቀተን በጣም ነው ደስ ያለን። ቡናችንን እንግዲህ ተጠርታቸዋል ማለት ነው

አለ አለ ቀዝቀዝ ይበሉ፣ እናጠጣለሁ። የአዜብ ቡና ቁርስ፣ እሺ፣ ቆሎ ይበላሉ። እንግዲህ አባይት ተመልካቾች ቆሎም ቡና አንበሉ። እኛ እንግዲህ እንደዚህ እ እያሳለፍን ነው። አላህ ስብሃነተዓላ በሀገራችሁ ላይ እንደዚህ አምጥቶ ዘናፈታ ብላችሁ እንድትኖሩ ምኞቴ ነው። ሁልጊዜም እኔ የምር ነው የምላችሁ። እኔ ደስ ብሎኝ ሲሆን ለሁሉም ስደተኛ ነው ማስበው ማለት እኔም ስላለፍኩበት ማለት ነው። ቤተሰብ ጋር መተተሰብ አስበልገጣ ፆም ሲገባ፣ በተለይ ፆም ሲገባ እያለቅስ ነበር። ወላሂ በቃ ቤተሰብ ጋር እያወራሁኝ አለቅሳለሁኝ። ኢድም ሲሆን እንደዛው። ግን አልሐምዱሊላ እኔም ከስደት ከአስር አመት በኋላ አንቺ ከስንት አመት በኋላ ነው ንባባ ከ ንድ አመት በኋላ አገራችን ገብተን እንደዚህ ለመኖር አላ። በነገራችን ላይ ኢትዮጵያም ገብተን ደግሞ እኔ እነሱ ለመናገር እቤት ያፍጥር አላቅም ነበረ እስከ ዛሬ ማለት ነው። መሐመድም ምንም ዛሃራ ሶስታችን፣ ይሄንን ሁለት አመት ረመዳን፣ ሁለት ረመዳን ያሳልፈናል እዚህ ማለት ነው። እሱ ቅዛው ስራ ቦታ ነበረ ምናፈጥረው ቤታችን መኖሪያ ቤታችን ሩቅ ስለነበረ ከዛ ሁን አልহামዱሊላህ ቀረብ ያለ ቦታ ነው ተከራዩት ቤታችን ነው የምናፈጥረው። አልহামዱሊላህ የመኖርን ትርጉም የምታውቁት እረፍት ያለው ህይወት ስታገኙ ነው እና አልহামዱሊላህ አላህ ደሞ እንጀራ እንደራ ይስጠላውላችን እንላችኋለሁኝ ሰላም ሁኑልን ለነን ዛራም እንግዲህ ባይ ባይ ባያቸው ሰላም ሁኑ ሀባይ